ሰሙ የዛሬ ስድስት ነው ሰባት ዓመት ከቤተ ክርስቲያን ገንዘብ አምታቱ ነው የተባረረው ያለ ነው። ወደ ኦርቶዶክስ ኔ ምናምን ብሎ እንዲገባ ያደረገው ሰሙ እኔ ቤት የዛሬ ስድስት ሰባት ዓመት አለ ቆየ። በነገራችን ላይ ቲክቶክ ላይ እንደምታዮቹ አይነት አይደለም። እኛ አልቀበለውም ነው እኮ ምላችሁ። በዩኒቨርሲቲም ደረጃ ዝም ብሎ ቦታ አልነበርኩም። ማህበረ ቅዱሳን ውስጥ አገለግል ነበር። ግቢ ጉባኤ ላይ ትምህርትና ኪነ ጥበብ ክፍል አገለግል ነበር። ኢቨን ዩኒቨርሲቲ ላይ እንዲህ ነበርክ። ሲቀጥል ደግሞ ይህ እንዲ አይነት ህይወት የለኝም። እንደምታወሩት አይነት ብዙዎች እንደምትናገሩት አይነት ህይወት የለኝም። አንዳንድ ሰዎች ሎቅሳችሁ አይደለም ልኮንናችሁ ና ያ ሁሉ ጊዜ ትናንት እናልፈዋልና ያው ትናንት ያለፈ ነገር ነው እና እባካችሁ እኔ እባካችሁ በፈጠራችሁ አትሊስት እስኪ የጌታን እናት ስሟን እየጠራችሁ አትዋሹ። ነውር ነው። ሌባ ነው ብለህ ለመጀመሪያ ጊዜ የተናገርከው አንተ ነህ ደምረው። እኔ በህይወቴ ከማንም ሰው አስር ሳንቲም ወስጄ ማላቅ ሰው እኔ አንድ ብር እንኳ ከሰው ወስጄ እንቅልፍ የማይወስደኛ ነፍሰው ምናልባት ላታቆኝ ትችላላችሁ። እኔ ገንዘብ ለሰው ስሰጥ እንጂ ከማንም ገንዘብ ስቀበል አይቶም ሰምቶ የሚያውቅ ሰው የለም። ፕሊስ በተቻላችሁ መጠን ስለማታውቁትና ምንም መረጃው ኖሃው በሌላችሁ ነገር ላይ ባታወሩ፣ አትሊስት በቃ ድሮም አታቀኝም ዛሬም ፊት ላይ ብቆም አታቀኝም። እኔኮ ሩቅ እኳ አትደ እኔኮ ፊት ለፊት ላይ ነበርኩኝ። ያው ደምረት ፊት ለፊት ምልክት ልስጥህ፣ ደምረው ከታች ካለ እንዴ እናንተ ደግማችሁ መሬት ላይ አንተ፣ ልደተ ቃል ማን ነበር አንደኛው ተመስገን የጌታ እንደባርኩ፣ ደግማችሁ መሬት ላይ ስትቀመጡ እኔ ፊት ለፊታችሁ ላይ እኮ ካሜራ እየቀረጽኳችሁ ነበር፣ ላይፍ ሳስተላልፋችሁ ነበር። ተው እንጂ ስለማታውቁት ሰው በዚህ ልክ ባታውሩ ደስ ይላል። ደግሞ እየማላችሁ አትዋሹ። እሺ፣ እየማላችሁ አትዋሹ። እኔ ቲክታክ ላይ በአካል እኮ ራሱ ያየኝ ሁለት ሰው ብቻ ነው። ታውቃላችሁ፣ ግን ሁለት ሰው ብቻ ነው በአካል ያየኝ። ማንም ሰው አይቶኝ አያውቅም። በአካል አይታችሁት የማታውቁትን ሰው እንዴት ነው በዚህ ልክ ሌባ ነው፣ ከጴንጤ ቸርች ሳንቲም ሰርቆ ገንዘብ ሰርቆ ነው። ኧረ በእግዚአብሔር ስም እኔ የኔ ገንዘብ ቦታ ላደርሻ አላውቅም። ሲጀመር እኔ እንዲህ አይነት ነገርም ነገር እንዲህ አይነት ነገር ራሱ አሉድም። በነገራችን ላይ ምናልባት ስለ እኔ ማንነት ማወቅ ከፈለጋችሁ አብረ አደጎች አሉ ጠይቋቸው እና ፕሊስ ባቷሹ እኔ እንዲህ አይነት ነገር ላይ ኢንቮልቭ አድርጌ በጣም በህይወቴ ከመፈራው ነገር አንዱ ይሄ ነው። ሲቀጥል የትኛውም ጴንጤ ቸርች ውስጥ ገብቼ እኔ አገልግያ አላውቅም። የትኛውም የት ጴንጤ ቸርች ሲሄድ አይታችሁኝ ታውቃላችሁ? የት አይታችሁኛል? እስኪ እኔ ስም የላትም እንዴ? ጴንጤ ቸርች ስትል ስም የላትም? ሰሙሌ ባሰረቀ ስትል፣ እገሌ ከምትባል ቸርች። አሁን እኔ ስለ አንተ ቸርች መሰረተ ክርስቶስ የምትባል ቸርች ነበር፣ ከዛ ሙሉ ወንጌል ነበር። ስቶፊሽ አንተም ስትናገር፣ እኔ ግን የትኛው የት ምን የምትባል ጴንጤ ቸርች አረባከ፣ ስትዋሽ እንኳን የጌታ እናትን ተዋት። ምክንያቱም እጅግ በጣም ሐሰትን ስለምትጠላ፣ ሐሰትና የሐሰት አባትን የሚደግፉና በሐሰት የሚኖሩ ሰዎች ከጋንንት የሆኑ ሰዎች ናቸውና፣ ፕሊዝ ሰሙት እና እስኪ ታዘቡት እ ሰሙ መጀመሪያ ጴንጤ ነበር። እናቱም አባቱም እህቶቹም እንዳለ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው ሰርቆ ነው። ገባችሁ? ሰሙ የዛሬ ስድስት ነው ሰባት ዓመት ከቤተ ክርስቲያን ገንዘብ አምታቶ ነው የተባረረው ያለ ነው ወደ ኦርቶዶክስ ነ ምናምን ብሎ እንዲገባ ያደረገው። ሰሙ እኔ ጴንጤ ሆኜ አልቀበለውም እኮ እምላችሁ ጴንጤ ሆኜ አንተ ጴንጤ ነው። ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው። እንደ ምን ሆናችሁ ነው አለቆይ። ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ። አሰማችኋለሁ። ማርያምን አሰማችኋለሁ። ለታሪክ ያስቀመጥኩት ሰሙ ጴንጤ ነው። መጀመሪያም ሰሙ ጴንጤ ነው። እኔ አይገርመኝም። እቺ ማርያም ፈርዱባት። እንግዲህ ሰሙን ላስታውቋችሁ። ሰሙ የዛሬ 15 ዓመት የዛሬ 15 ዓመት ሰሙ ምን እንደሚመስል እዚሁ ላይ ላሳያችሁ። ማዝነው ግን ብዙ ጨዋዎቹ አንታፍ ብዙ ጨዋዎቹ ማንነትን እንድታቁት ነው። ብዙዎቹ ያባብራችሁ ሳታውቁ ስትሳደቡ ለነበራቸው እዚህ ላይ ካለ ላሳያቸው። ፖስቻው ነበረ። እዚህ ጋር ሰሙ ይባላል ይሄ ያው በደንብ ስለማይታይ እቺን መድረክ የሚያውቃት አለ። ሀዋሳ ቅዱስ ገብርኤል ቤተ ክርስቲያን እንግዲህ የመድረክ ቲያትር ላይ ነው። የዛሬ አስራ አምስት ዓመት ነው የምላቸው ታቦር ፕሪፓራቶሪ ለመጀመሪያ ጊዜ ነው እንደሆነ ወደ አስረሰረ እንግዲህ የዛሬ ስድስት ሰባት ዓመት እያለኝ ነው ኦሊኖል ሀዋሳ ዩኒቨርሲቲ ነው የተማርኩት እና አምስት ስድስት ቲያትሮችን ሰርቻለሁ። የደም አክሊልን የሚያስታውሳለህ? የደም አክሊል ሚሄደ እና መነኩሴ የሆነ የሰርቻለሁ እና የደም አክሊል የሚለው እና ደምረው ኬት አምጥቶ እኔን ጴንጤ እንዳረገኝ አላቅም። የዛሬ እንደውም ገንዘብ ዘርፎ ሰርቆ ነው ይለኛል። አረብ እናታችሁ ተው፣ ተው፣ ተው ነውርነው የምርኮ ነው ብላችሁ ይኸው ማየት ለምትፈልጉ ለምን አንዳንድ ጊዜ እንግዲህ ይሄ ቅዱስ ገብርኤል ሐዋሳ ቅዱስ ገብርኤል መድረክ ነው የመድረክ ቻርች ላይ የነበርኩኝ እና በዩኒቨርሲቲ ብዙ ቲያትሮችን ሰርቻል ያው ኪነ ጥበብና ትምህርትና ኪነ ጥበብ ክፍል ከታች ከልጅነት ይጀምሩ ንትንም ስለነበረ እና በተቻላችሁ መጠን ባትሳደቡ ባትዋሹ አትሊስት እሸት መገለጫችሁ አይሆን፣ ደስ ይለኛል። አለፋይ ሪከርድ ከሱ ጋር ድቤት ሁሉ ያደረጉበት ሪከርድ አለ፣ አሰማችኋለሁ። ማርያምን አሰማችኋለሁ። ለታሪክ ያስቀመጥኩት ሰሙ ጴንጤ ነው። መጀመሪያም ሰሙ ጴንጤ ነው። እኔ አይገርመኝም። እኔ አሁን ሰሙ መጀመሪያም ጴንጤ ነበር። እናቱም አባቱም እህቶቹም እንዳለ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው። እንገልሀለን አላችሁ እንዲናረግሀልን ብላ ብላ ብላ ብላ አሁን ደግሞ እስኪ አጀንዳ ካጣችሁ ሌላ ቦታ አጀንዳ ፈልጉ። በቃ ልብም ያለውን ጥሩ አይደለም። ምንም ሰው እንዴት ማያውቀውን ሰው እንዴት ይናገረል? አይቶት እንኳ ማያውቀውን ሰው አንዳንዴ አይታችሁ ስለምታውቁትና እርግጠኛ ስለሆናችሁበት ሰው አብሮ ባካችሁ ሰው በዚህ ልክ ባያሽ ጥሮ ነው እኔ አሁን ይሄ ሰው ምንም ነገር ቢያደረግ ጤናማ አይመስለኝም። አይናውዳት ሴንሱን አውቃለሁ፣ ፊሊንጉን አውቃለሁ። ኦርቶዶክስ ውስጥ አንድ ሰው ማርያምን ካለ አይዋሽም። ትክክለኛ ኦርቶዶክስ ይህን ሰው ከየትኛው ካታጎራይዝ እናድርገው? የቱ ጋር እናስቀምጠው? ጴንጤ ነው እንዳንለው ጴንጤ አይደለም። ኦርቶዶክስ ነው እንዳትሉት አይ ዶንት ቲንክ ሶ። ምን ውስጥ እናስገባዎሽ? የሆነ አንዳንድ አንዳንድ እንትን አለ። ካልጠጡ ምን፣ ከጠጡ አይንዱ የሚባል ከጠጡ አይንዱ። ምንም ስለማታውቀው ሰው እኔ ከዚህ ቀደም አውቀዋለሁ እንትን አለኝ እና እባካችሁ እባካችሁ እባካችሁ እኔ ይኸው ደምረውን ንገሩት። እሱ ርዕስ ይምረጥ። ጴንጤ ሆነ ተወያይን ካለ እኔ ጴንጤ ሆኜ እወያየዋለሁ። እሱ ረጅም ዓመት ፓስተር ነበር፣ ኳርላ ያለው የፈለገውን የጴንጤ ቶፒክ መርጦ ይምጣ። እኔ በጴንጤ ቶፒክ እወያየዋለሁ። ነው በቃ። እስኪ የፈለገውን የጴንጤ ቶፒክ መርጦ የምታ እኔ ይወያየዋል። የስተኔ ድሮም እኮ ማወቀው ምንም አለማወቁ ነው። ገብቼ እሱ ቤት ሳስተምረው እንጂ ምንም እኮ አይደለም። የጴንጤን ትምህርት ሁሉ እኮ ሳስተምረው የነበረው እኔ ነኝ። ሃያ ምናምን ዓመት ምናምን ነው አይደለም። እስኪ እኔ በጴንጤቶፒክ እኔ እስኪ ጥሩ ትደምረው፣ እኔ የፈለገውን የጴንጤ ቶፒክ ይዞ ይምጣ። እኔ በጴንጤ ቶፒክ ሞግተዋለሁ። እኔ ይህን ሰው በጴንጤቶፒክ አንዳንድ ጊዜ ምን አለ መሰላችሁ እባካችሁ፣ ወርዳችሁ ሰው እንዲወርድ ታደርጉ ነው። በጣም ነው ማዝ ነው። በእንደነዚህ አይነት ሰዎች የትኛውን ቤተ እምነት ብሌም ወይም ክሪቲሳይዝ አይደረግም። እንደነዚህ አይነት ሰዎች ራቁ። ሀያ ምናምን አመት ነው አደለ። እኔ ህፃናት ሙያ ምናምን ስማር ነበር አይደለ? ደምረው ጴንጤ የሆነ እናቴ አዝላይን ስትሄድ ደምረው ጴንጤ ነበር። እስኪ እኔ ይኸው የፈለገውን የጴንጤ ቶፒክ ይዞ ከኔ ጋ ያውራ። ከዛ ሁለተኛ ጴንጤንም ፕሮቴስታንትንም እንዳይናገር ላርገው። ሁለተኛ ጥሬ ሁለተኛ ጥሬ ከተመስገን የጌታ ጋር ይሆናል። በጣም ከልጅነቱ ጴንጤ የነበረ አይደለ? ከልጅነቱ የፈለገውን የጴንጤ ቶፒክ መርጦ የፈለገውን፣ እኔ ሳልዘጋጅ ዲቤት ጠርቻቸዋለሁ። ለት አንዳንዴ ምን አለ መሰላችሁ? ሄዳችሁ የመጣ በቃ ያላችሁበት ቦታ በውሸት ኮንፈርት ዞናቸውን ቢውልድ አታርጉ። በውሸት እና ውሸት ጥሩ አይደለም። ለመሆን ለመሆንማ አንድን ዛፍ ግቢህ ውስጥ መቶ አመት ብትተክለው የመቶ 100 አመት እድሜው እንደሆነ እንጂ የምትቆጥረው፣ የመቶ አመት ዘመዴ ነው አትልም፣ ወይም የመቶ አመት ወዳጄ ነው አትልም። ኦልሬዲ፣ ዛፍም ድንጋይም ዛፍና ድንጋይ ናቸው። 24 30 40 አመት ኖራችሁ ጀስት እንደ ዛፍና እንደ ድንጋይ ከሆናችሁ ዛፍና ድንጋይ ናችሁ፣ ዛፍና ድንጋይ ናችሁ። እና አንዳንዴ ጥሩ አይደለም የምታረጉት ነገር እየሄዳችሁ ያላችሁበት ወቅት ምናምን ይመስል የኔነ ከጴንጤ ቸርች እንትን ገንዘብ ምና ምን ቆይ፣ በምን አገናኘው? እን የየትኛው ጴንጤ ቸርች? የየትኛው ጴንጤ ቸርች እጅ ማቆን ነው? ቆይ እኔ እኮ አንዳንዴ ለምን ባውንደሪና ሪስትሪክሽን አይኖራችሁም ለውሸት? በቃ ኦርቶዶክስ ቤት ምንም ስትናገሩ የሚቀበሏችሁ ሰዎች አለ አይደል ስትናገሩ ደግሞ ኤክስትሪም ለወጣ ውሸታችሁ ትምላላችሁ። እስኪ ራሳችሁን ፈትሹ፣ ራሳችሁን መርምሩ። ደወለልኝ። አልተመቸኝም ነበር። በጣም ሞክ ያደርጋል። ይሰቀል ነው። አንዳንዴ ምን አለ መሰላችሁ፣ አምላክ ያለው ሰው ጨዋ ነው። ፈጣሪን የሚፈራ ሰው አያሽ አምላክ ያለው ሰው ብቻ ፈጣሪን የሚፈራ ሰው ብቻ አይደለም እያልኩ ያላችሁ አጠቃላይ አጠቃላይ ሰብአዊ ማንነት ያለው ሰው ዲሲፕሊን እንዲሆነ እና እባካችሁ አሁን ሰሙን ተውት። ስለማያውቃችሁ ምናልባት እናንተን ሊያውቃችሁ ይችላል። እናንተ ግን አታውቁት። የት ለዋል ም ላድርግ ምልስራ ምልሆን ምንም አታቁ። ስለማታቁ እዚህ ቦታ ነበርኩ ብዬ እምጸጸትበት ቦታ ስለማልገኝ ስለማታገኝ አረፍ በቃ። ሰሙ ጴንጤ ቤት ጴንጤ ቸርች ሳንቲ ገንዘብ ሰርቆ ነው፣ እንዲህ ነው። ቢጠፋ ቢጠፋ እንኳን ሌላ ሌላው ውሸት አታሹ። ቢጠፋ ቢጠፋ ሌላው ውሸት የለም። ስራ ታውቃለህ፣ ከስራ አስራ አንድ ተኩል ወጥቼ ቀጥታ አምሮጠው ቤተክርስቲያን ነበር። ብዙ ጊዜ እራት አልበላም ነበር። በነገራችን ላይ ያው ስላለፈ ላውራችሁ ብዙ ጊዜ እስከ ሁለት ሰዓት ድረስ ወንድ ላጤ ነኝ። ዲዩቲ ሲሆን የመተኛ ፍሪ ታይም አለኝ። ያን ፍሪ ታይም የምጠቀመው ህጻናትን ወጣቶችን ሰብስቤ ማስተማር ላይ ነበር። እንግዲህ አንተ በምትላቸው የዛሬ ስድስት ሰባት ዓመት ሰሙ እንዳይነሳው ነበር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እና አንዳንዴ ምን አለ መሰላችሁ። ሰውን ልጠሉ ትችላላችሁ፣ በጣምም ልጠሉ ትችላላችሁ፣ እጅግ በጣም ልጠሉ ትችላላችሁ። ነገር ግን አደራ አደራ ማለት ምን እንደሆነ ታውቃላችሁ? የፈጣሪን ስም የቅዱሳንን ስም እየጠራችሁ ውሸት አትዋሹ። በተለይ ኦርቶዶክስ ቤት ያላችሁ ሰዎች